እግዚአብሔር ባከበራቸው ክብር መጠን የከበሩ የተመሰገኑ የሆኑትን የቅዱሳን ውረዳ በረከት ይደርብን በዕለቱ ታስበው ተዘክረው ለዋሉ አመታዊና ወርሃዊ ቅዱሳን በዓላት እንኳን አደረሳችሁ ማህበራችንን በጸሎት ለከፈታችሁልን ነቶቻችን እግዚአብሔር አምላክ ጸሎት መሆናችሁን ይቀበልልን በእናንተ ጸሎት እኛንም የማረን አሜን ጥያቄውንም ለመፍታት ለምታችን ቃል የታሰማችሁ ጸጋውን ያብዛልሽ እግዚአብሔር አምላክ የወረዳኝ መልክዐ ቅዱሳን አብርሃም ይስሐቅ ያዕቆብ እናነባለን። በስም አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ቅዱሳን አብርሃም ይስሐቅ ያዕቆብ። ለዝክረ ስምክሙ ለለዘበ ራሳቸውና ጸጉራችሁ በቁጥር ለስም በቁጥር ለስማቸው መታሰቢያ ሰላምታ ይገባል። የእውቀት ቤት ምሰሶዎች አብርሃም ይስሐቅ እና ያዕቆብ ሆይ የመከራ ወራት የመሰብሰቢያው ጊዜ ደርሷል እና በተለይ ያንደ ቤታችሁ ምስጋናዬን ተቀበሉ። የለቀራ ነብትኪሙ የሮማን አበባ ለሆነ ጉንጮቻችሁና ለጆሮቻችሁ፣ ለሚያስደስቱ አይኖቻችሁና ለቅንድቦቻችሁ ሰላምታ ይገባል። የልቤ ከርቤ የልብ ከርቤ መዓዛዎች አብርሃም ይስሐቅ እና ያዕቆብ ሆይ በጻድቃን ሁሉ በረከት ተባርኮ ዘንድ ጌቶቼ ሆይ ወደዚህ ቦታ ኑ። ለአናፍግሞ የአፍና የከንፈር ሞገስ ለሆነ ጥርሳችሁና ለአፍንጫችሁ ሰላም ላለው የዳርቻ ሁሉ ብርሃኖች አብርሃም ይስሐቅ እና ያዕቆብ ሆይ መምህር ሳውል በመልእክቱ ውስጥ ከተገረዘ ኃጢአተኛ ቆላፋ ይሻላል አላችሁ ይላችኋል። ለልሳንክሙ ለሚያመሰግን ጉሮሯችሁና ለስተንፍራታችሁ አዳኝ ለሆነ ቃላችሁና ለአንደበታችሁ ሰላምታ ይገባል። አብርሃም ይስሐቅና እስራኤላዊ ያዕቆብ ወይም ሙሽራ ደስታ በዓልን በሚያደርግ ጊዜ ጌጦቼ ወይ በሰማያዊ ቃል ኪዳንም አስቀምጦኝ። ለክሳ ድክሙ የከበረ እንቁ ለሆነ ደረታችሁና ለጀርባችሁ፣ ለሚያምር ትከሻችሁና ለአንገታችሁ ሰላምታ ይገባ ለአብርሃም ይስሐቅና የተመረጠ ያዕቆብ ወይ ደሃ ላዛር በእቅፋችሁ እንደተቀመጠ ጌቶቼ ሆይ ለሕጽንክሙ ከፍ ላለች ፍርናችሁና ለመሀል እጃችሁ ተቀደሰ እጃቸውና ለጭናቸው ሰላምታ ይገባል። አብርሃም ይስሐቅና ያዕቆብ ወይ ክርስቶስ ንጉስና እናቱ ድንግል ማርያም ንግስት ሲሆኑ ነቢያትና ሐዋርያት የእናንተ ዘሮች ናቸው። ለእመት ግሙ ቁጥሩ ሰላሳ ለሆነ እጣታቸው ለሚያስደስት ለመሃል እጃቸውና ለከንዳቸው ሰላምታ ይገባል። የምድርስት ምሰሶዎች አብርሃም ይስሐቅና ያዕቆብ ወይ እድሜ ንከመቶ ሀምሳ አድርጋችሁ ጻፉልኝ፣ ቢጎድልም ስልሳ ጨምሩልኝ። ለገቦ ግሙ የጽድቅ መዝገብ ለሆነ ኩላሊታችሁ ለልባችሁና ለተሸፈነ ጎዳችሁ ሰላም እንዲሁ ለጀርባችሁ ሰላምታ ይገባል። አብርሃም ቅዱሳን አብርሃም ይስሐቅና ያዕቆብ ወይ በአብ የእውነት ብርሃንና ከእናንተ በወጣ የጠዋት ኮከብ ብርሃን የልቤን ጨለማ አድርጉልኝ። ለህሊና አልክሙ የዲቦራ እንቁ ለሆነ እምብርታችሁና ለሆድቃችሁ የተለየ ለሆነ አንጀታችሁና ለህሊናችሁ ሰላምታ ይገባል። ከያዕቆብ እናት ከረብቃና ከአያቱ ከሳራ ጋር ወደ ግብጽ ጌራራ ምድር የተሰደዳችሁ አብርሃም ይስሐቅና ያዕቆብ ሆይ ከመከራ ሁሉ ለመዳን ወደ እኔኑ ለሀገክሙ ለሚንቀሳቀሱ እግሮቻችሁና ለጉልበቶቻችሁ ለምሶሶች ጭሎቻችሁና ለወገባችሁ ሰላምታ ይገባል። የነገድ ሁሉ መሰረተ፣ አብርሃም ይስሐቅና ያዕቆብ ሆይ አባቶች ለልጆች ማስቀመጥ አግባብ ነውና፣ ሌላ ሳይሆን የይቅርታ ልብን ሰብስቡልን። ለሰኮናዊ ክሞ ለማይነቃቁ ጣቶቻችሁ ስድስት ለሆኑ መረገጫ ችሁና ለተረከዛችሁ ሰላምታ ይገባል። የእግዚአብሔር ማደሪያ አብርሃም ይስሐቅና ያዕቆብ ሆይ በረከት ኃጢአት የጎሰቆሉና የረከሱ ነፍሴንና ሥጋዬን በክርስቶስ ደም ቀድሱልኝ። ለቆምክሙ በዓለም ሁሉ ለታወቀ ስማችሁና እስከ ሰማይ ለደረሰ ቁመታችሁ ሰላምታ ይገባል። የወርቅና የብር ጌጥ አብርሃም ይስሐቅና ያዕቆብ ሆይ በጨረቃ በፀሐይ መውጫና መግቢያ መንፈሳዊ ፍሬን እንዳፈራ ጥልቅ የልባችሁ ፈቃድ በልቤ ውስጥ ይጨመር። ለመልክዕክሙ በስላሴ ስም ለሚኖር ለሶስት ስማችሁና የአዳም መልክ ምሳሌ ለሆነ መልካችሁ ሰላምታ ይገባል። የዓለም ሁሉ ብርሃን ቅዱሳን አብርሃም ይስሐቅና ያዕቆብ ወይ በቸርነቱና በይቅርታው ይባርከን ዘንድ ወደ ልጃችሁ ወደ ማህያዊ አምላክ ጸልዩልኝ! ነጻ ነጻ ነፍሳት ይግሙ። በሰቂማ ክፍል ለመቅበራቸው ለተገነዘች የስጋችሁ በድና ሰይጣን ላላስደነግጣቸው ለነብሳችሁ መውጣት ሰላምታ ይገባል። ግርማንና ገናነትን የለብሳችሁ አብርሃም ይስሐቅና ያዕቆብ ወይ በልቅሶና በድካም ይዛለች ህብራዊ ትራሄል ነብሴን በሰማይ እንዳታለቅስ በደስታ አረጋጓት። እንበለ ምግባር ክፉ ልጃቸው ያለ ተጋድሎ እና ያለ በጎ ስራ ከተመረጠ አልዓዛር ጋር በረድኤታቸው እንዲቀመጥ እርዱኝ። የብሩህ ሰማይ አገልጋዮች ቅዱሳን አብርሃም ይስሐቅና ያዕቆብ ሆይ በመንፈስ በመንፈስና በውሃ እንዲያነጻኝ በደልን ሁሉ ወደሚያስተሰሪ ፈጣሪ ለምኑልኝ። ሰላም ሰላም ለክሙ አብርሃም ቅዱሳን አብርሃም ታማኝ ይስሐቅ መስዋዕትና የእስራኤላውያንን ቸር አባት ቸር ያዕቆብ ወይ የወደቅሁና የተፈገመገምኩትን እኔን በኃጢአት ከመውደቅ ደግፉኝ። ሰላም ለአብርሃም ከጣወቱ ጋር አባትህን በመተው የበደልን መንገድ ያልተከተለ በአምልኮ ቸርነት ያለ አባታችን አብርሃም ወይ ሰላም ላንተ ይሆንም። በምድር ላይ ወዳጅ አድርጓል እና እግዚአብሔር ከፍ ከፍ አደረገ መባረክንም ባረገ። ሰላም ለይስሐቅ ለመታረድ እና ና ለማዘንበል አንገቱን ያላደነደነ ለይስሐቅ ሰላምታ ይገባል። ከአብርሃም ጋር በዚያ ፈቃዱን ይፈጽም ዘንድ እግዚአብሔር ወደ ራእይ ተራራ ወሰደው። ወደ ልቡ ንጽህና ወደ እጁም ተመለከተ። ሰላም ለያዕቆብ በምስክሩ ድንኳን ለሚያገለግሉ ካህናትንና ነገስታትን ለወለደ ለያዕቆብ ሰላምታ ይገባል። በሌሊት ተኝቶ ሳለ መሰላለን ባየበት ቦታ የድንጋዩን ሐውልት በዘይት ሊቀባ ወደ ሃይማኖት ለመለሳቸው ለአህዛብ ተናገረ። ለጽሐፉ በክርታስ ድርሳናችሁን መልክዐ ጸሎታችሁን የደረሰ ያጻፈውን በብራና የጻፈውን ያነበበውን በአዲስ ቋንቋ የተረገመውን በእብነ ልቦና ቃሉን የሰማውን ሁሉ ከጠላቻ በምታስታርቅ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። አቤቱ የቅዱሳን አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ወይ እኔን ባሪያህን አስከነ ማርያም ሁለት ጻዲቅን ወልተ ስላሴ ወልተ ስላሴ ወልተ ማርያም ወልተ ማርያም ወልተ ማርያም ስቄ ማርያም ሀይለ ገብርኤል ሀይለ ጊዮርጊስ ገብረ መድህን ወልደ መስቀል ገብረ ኪዳን በጸሎታቸው አስቡን አትርሱን። ያልጉሮቻችንን በሙሉ የቅድስት ኪዳነ ምሕረት ልጆችን ቅድስት ሀገራችን ኢትዮጵያን በጸሎታቸው አስቡን አትርሱን። ያልጉሮቻችንን፣ ቤተሰቦቻችንን በሙሉ ከመከራ ሥጋ፣ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት ሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ ቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይልም ክብርም ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ነይሽ አለን። በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ የአሸናፊ እግዚአብሔር እና ተጸናንጸረንጭ ይገባሻል ከሴቶች ብል ተለይተሽ የተባረክሽ ነሽ የማኅጸንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ፣ ልውል እግዚአብሔር ካንቺ ጋር ነው እና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቀጣና ምሕረት ለሚሚልን አደታችን ሁሉ ቅረን ዘለ ዘላለሙ አሜን። ቀለም ባነጸሁ በአፈ ደራሲ በአፈ ቅዱሳን መላእክት ሞልቶ ይቀበልልኝ፣ በዓይነ ምሕረት ይመልከተኝ፣ ማረኝም አሜን።